በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም። ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ ግን በሄሊኮፕተር ለረዥም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ድንሾ ብቻ ሳይሆን ሳነት የወተን ቀይ ቀበሮን እና መሰል አዋፋት ትናንት ያሉት የተለየ ደግሞ ዳይቨርሲቲ ይታያል። እዛጋ ታች ስትወርዱ ደግሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ። የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልምትሪ እችን ከምታክል እስከ መሎ ዛፍትሪ አለ። ቆማችሁ ርቀቱን የማታዩትን ዛፍ በጣም ረዥም ዛፍና በጣም አጭር ዱዋርፍ ዛፎች ደግሞ አሉ። ብዙ ሀገራት ሰመር ዊንተር እያሉ የከፋፈሉና በዊንተር ጊዜ በጣም በረዶ ሲሆንባቸው የሰመር ካምፕ ይሄዳሉ ወይም ሰመር ሃውስ እያሉ ይወጣሉ፣ ዊንተሩን ሬዚስት ማድረግ የማይችሉ መካከለኛው ምስራቅ ደግሞ ሰመር በጣም ከባድ ስለሆነ ቀዝቀዝ ያለ ቦታ ፍለጋ ሌላ ሀገር ይሄዳሉ፣ ቪዛ ቲኬት ምናምን ብለው። አሁን ባሌ ሀገር ቢሆን የት ይሄዳል? በሀያ ደቂቃ ጉዞ ቅዝቃዜ አለ። በሀያ ደቂቃ ጉዞ ሙቀት አለ። በሀያ ደቂቃ ጉዞ ጫካ አለ። በሀያ ደቂቃ ጉዞ የሚያስደንቁ መስኮች እርሻዎች አሉ። እዚሁ ብቻ በተለያየ ሲዘን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። ሁሉ አላቸው ላይ ሳነቴ ላይ ያየነው የቅዝቃዜ ቦታ ያላቸው ሀገራት ይኖራሉ። የእኛ ዩኒክ ስጦታ ላይሆን ይችላል። ግን እዛ ያየናቸው ሀያ ሰላሳ አርባ የሚጠጉ ክሬተር ሌኮች ምንም አይነት የሰው እጅ ያላረፈባቸው ትንሽዬ ብንሰራቸው ግን ምን ሊሆን እንደሚችሉ አስቧቸው። ክሬተር ሌክ በጣም ክሊን ውሃ ነው ያለው። ሳነቲ ተራራ እዚህ አካባቢ ላሉ ውሃዎች ሁሉ የውሃዎች እናት ነው ይባላል። ለምን እነዚ ያየናቸው ሌኮች ቱ ታይም ሲንክ እያደረጉ ነው ሪቨር የፈጠሩት? እነሱን ካልጠበቅን ታች ውሃ አናገኝም ማለት ነው። ዛፎቹ፣ ጫካዎቹ ልክ እንደ ሰው ሽበት አላቸው ተጠላልፈው ተዋህደው፣ በጣም ብዙ ዳይቨርስ የሚያደርግ አይነት ስፔሽስ ያላቸው ወፎች፣ ዋይልድ አኒማልስ እና አትክልቶች አብረው ይኖራሉ። ባሌዎች ይሄን ምን ያክል ተገንዝበውታል ጥያቄ ነው። ኢትዮጵያ ምን ያክል ተገንዝበውታል ጥያቄ ነው። ለምን አልሰራንም ጥያቄ ነው። ቅድም ዳንኤል እንዳለ ብዙ መጠየቅ አለብን። አንድ ማወቅ ያለብን ነገር ግን ባሌዎች እዚህ ስፍራ ላይ የዛሬ ሰባት መቶ ስምንት መቶ ዓመት በስልሳ ቋንቋ መድረሳ ያስቀሩ ነበር። በስልሳ ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በስልሳ ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች፣ ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎሮ እየበሉ ቂጣ እየበሉ እውቀትን የመፈለግ ጉዳይ አጣጥለን በደቡብ በምዕራብ ያለውን የኡለማዎች የአኗኗር ዜ በዋሻ ውስጥ አይታቸዋል። ጪሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይሄንን ንቀን፣ ራሳችንን ንቀን ማንን ልናከብር ነው የምንተጋው ነው? ብንፈልግም ባንፈልግም የታሪካችን አካል ነው። ይህም ታሪካችን ነው። ያም ታሪካችን ነው። ሁለቱም ለምቶ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም ሙሉ አያደርገንም። እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ እና ቁርዓን የሚቀሩ መድረሳ ቁርዓን የሚቀሩ ልጆች በምሳሌ እያስተማሩ አንደኛውን ልጅ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ከአንተ ጋር ቢጋጭ ምን ያጋጥማል? ብሎ ይጠይቃሉ። ምን ጥያቄ ያለው ቡናው ይደፋበታል ይላል። ያ ቡና ለምን ተደፋበት? ብሎ ሲጠይቁ ተማሪዎች ይለያያል ሀሳባቸው። ሰውየው የውር ድንብር ነው እያየ ስለማይጓዝ ነው። ትኩስ ነገር እየሰረቃ መጥቶ ተጋጨኝ ቢያይኖሩ አንጋጭም፣ በጣም በርካታ መላምቶች ይናገራሉ። ሼኩ ግን አይልም ተሳስታችኋል። አንተ የያዝከው ቡና ነው ሲጋጭ፣ ትኩስ ቡና ፈሰሰበት። የያዝከው ጤፍ ቢሆን፣ የያዝከው ዱቄት ቢሆን፣ የያዝከው ቡና ያልተፈጨ ብቻ ቢሆን፣ የያዝከው ወርቅ ደግሞ ቢሆን፣ ወርቅ ይደፋበታል። ችግሩ አንተ ያዝከው ነገር ጋር ነው ያለው። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው ነው? አንዳንዱ ቁጭት፣ አንዳንዱ ተስፋ ሊሆን ይችላል። ለባሌ አይን መገለጥ ወርቅ የሆነ ሐሳብ ይዘን ከመጣን ያን ሐሳብ ደፍተን ይላለን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱ እንዲቆጩ አድርገን እንመለሳለን። ተስፋ ደግሞ ከመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማረ እሱን ደግሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በእኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኙ ተስፋል። ይሄ ችግኝ ከእኛ በኋላ ይመጣው ይኮተኩተዋል። ከዚያ በኋላ ይመጣው ያጠጣዋል። የሆነት ደግሞ ያርፍበታል። ለእኛ ጥላ አይሆንም። ሶፍመር ላይ ጀመርነው ነገር ጨርሰ ነው ለኛ ጥላ አይሆንም ለልጆቻችን ግን ጥላ አይሆናል ተስፋን ነው የምንዘራው ሐሳብ ነው የምንዘራው ይሄን ሐሳብ ገዝቶ የተጋ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል ተስፋ አደርጋለሁ እዚህ የሰሩ ሰዎች ወጣቶች ኢንጂነሮች እዚህ ያለው ቦታ የትም ዓለም ዩኒቨርሲቲ ብልካቸው ማንም ዩኒቨርሲቲ ያስተማራቸው አይችልም እንዴት ቆመ ይሄ ነገር እንዴት ቢላር ሆነ? ያኛው ብራንች ያኛው ብራንች ያኛው ብራንች እንዴት ተፈጠረ? ሰው በሕይወት ዘመኑ ተመራምሮ አይጨርሰውም። ይሄን የተማረ ሰው እዚህ የሰራ ሰው ቅድም እንዳልኩት ላሊበላ ብንወስደው ፋጺ ብንወስደው የትም ብንወስደው እዚህ ባገኘው ልምድ ያን እያሰፋ እያሳደገ ሊሄድ ይችላል። እኔ ይህን ቦታ ማየው እንደ ትምህርት ቤት ነው። ይህን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞ ነዳጅም አለን የነዳጅ ምልክቶች አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ብዙ ኤክስፖ ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ጉዳይ ነው ያሉ ችግሩ እኛ ወደኋላ መለሰን ለማየት ዝግጁ አይደለንም። የምንመኘው የሚጣፍጠው ማር ተቆርጦ የተዘጋጀው ማር ብቻ ነው። ማሩ ያለፈበትን መንገድ የሚፈልግ ኢትዮጵያዊ መፈጠር አለበት። አንድ ጣፋጭ ማር ለመብላት ሶስት አክተሮች ኢኳሊ ተናበው ካልሰሩ አይመጣም። አይታችሁ ከሆነ አንዳንዴ የሚመር ማር እንቀምሳለን። የሚመር ማር እና የሚጣፍጥ ማር መካከል ያለው ዲፍረንስ አንደኛው የንቦች ትጋት ነው። ንቦች መትጋት አለባቸው ያ ማር ማር ሆኖ እንዲወጣ። ሁለተኛው ንቦች እየሄዱ የሚቀስሙት አበባ እምቡጡ አበባ የአንደኛው የአበባ ዝርያ እና ሌላኛው የአበባ ዝርያ አንድ አይነት ማር አይሰጡም። ያ የእንቡጥ አበባ ጣፋጭ ማር የሚፈጥር ከሆነ ያን ቀስማ የሰራች ንብ የተሻለ ማር ታወጣለች። ሶስተኛውና ዋነኛው ግን የአርሶአደሩ ትዕግስት ነው። ማሯ ስራ ጀምራ የማሩን ዱሬሽን የማሩን እድሜ መጠበቅ ተስኖት ቶሎ ቢቆርጥ ማሩን ያን ጣፋጭ ማር አያገኝም። የተጋች ንብ፣ መልካም አበባ እና ትዕግስተኛ አርሶ አደር ናቸው የሚጣፍጥ ማር መቅመስ የሚችሉት። የሚተጋ ትውልድ የሚተጋበትና ኢንቨስት የሚያደርግበትን ቦታ የሚያቅ ትውልድ፣ በትዕግስት የሚጠብቅ ማህበረሰብ ካለ የበለጸገች ኢትዮጵያን ማየት ይቻላል። አንዱ ሲጎልግን የተሟላ አይሆንም የተሟላ አይሆንም። በእኔ እምነት ሁለት ሺ አስራ ስምንት የተስፋ ብርሃን ጭላንጭል የሚታይበት አመት ይሆናል ብለን የተናገርነው አራት ዓመት አምስት ዓመት ሊሆን ይችላል። ስልጠና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለውት የዛሬ ስድስት ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል። ነው ሽፍታላ አለ፣ ግን ትሆናለች። የዛሬ አስር ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች፣ ምንም ጥርጥር የለውም። ይሄ የእኔ ጸሎት። ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤክዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ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 ውጤት ሳይ ፈጣሪ ይመስገን ስል ሰምታችሁ ታውቃላችሁ። ዛሬ ግን ያ ቋንቋዬ ውስጥ የለም። ሌሊት ጀምሮ በጣም ሲያስጨንቀኝ ያደረው ነገር ፈጣሪ ይመስገን አይደለም ይቅር በለን ነው። ውስጤ እንደዛ ይሰማኛል። ይቅር በለን አንተ፣ ውሃውም ሰጥተሃል፣ መሬቱም ሰጥተሃል፣ ጫካውም ሰጥተሃል፣ የቀረብን ነገር የለም። ይሄን ሁሉ ይዘን እኛንን ተስማምተን ተደማምጠን ማልማት ያልቻል ነው እና ባክን ይቅር በለን። ተቆጥተ ደግሞ እንደዚህ ያሰነፍ አርሶ አደር ማሳችንን ዘናብ እንዳይወስደው ምሕረት ይብዛልን ብቻ ነው። ጥያቄ ዛሬ ምክንያቱም ለማመስገን ብቃቱ የለኝም። እዚህ ሁሉ ነገር ላይ ተኝቼ በሴፍትኔት የሚኖር የሚራብ ህዝብ ዜጋ ሆኜ ፈጣሪ ይመስገን ይሄን ስለሰራን የምልበት ቋንቋ እንደበት የለኝም። ምሕረት ብቻ ኢትዮጵያዊ ፈቅዶ ወዶ በገዛ ፈቃዱ ልመናን ጋብዞ እርዳታን ጋብዞ ችግርን ጋብዞ እጅና ጋር ጣጥፎ የሚለመን ህዝብ መሆኑ ይቅር በለን ብቻ ነው የሚያስብለው፣ ሌላ ምንም ቋንቋ የለኝም። የእሱ ብር ከተገኘ እኛ ከተጋን ግን ውጤት ይመጣል። እዚህ ያላችሁ ሲኒር አመራሮች፣ እዚህ የሌላችሁ ሲኒር አመራሮች ፐርሰንቴጅ ይለያያል። አንዳንዶቻችሁ አምስት አንዳንዶቻችሁ ሶስት አንዳንዶቻችሁ አስር ሊሆን ይችላል። ግን ሼር አላችሁ፣ በአሁኑ ትውልድ ውስጥ ሼር አላችሁ። ያን እንድታዩ የመጣችሁት ጠቅላችሁ አትውሰዱት። ቢኮዝ ብዙ ሚስ የተደረገ ነገር ስለነበረ ጠቅላችሁ አትተውት። የእናንተ ዘር ስላለ አሁን ያለውም ይሄን ይመን፣ የትናንትናውም ይሄን ይመን፣ የነገውም ይሄን ይመን። ካለጥርጥር ኢትዮጵያ ትውልድ ተቀባብሎ የሚያጽናት ሀገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮችም መልክ እየያዙ ይሄዳሉ። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲህ ለማድረግ መኖር ብቻ ነው የሚያዋጣ። ይህን መገንዘብ አለመቻል ችግር አመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም አንዱም ሀገሩን አያውቅም። ህዝቡን አያቅም። ባህሉን አያቅም። የነጻድቃን ቲፔሌፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያቁት፣ እልህና ቁጣን ያላቸው የበቃ እውቀት አልነበራቸው። ኦነግ ቅድም ደንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውድ ስፍራውን እንኳን በትክክል አያቀው። ባሌን አያቅም። ሌላውም ነፃ አውጪ ይኸው ነው። የሶማሌውም የምናምን ነው በትክክል ባህሉን አገሩን ሳያውቅ ነው፣ ነፃ ልውጣ ብሎ። በጋራ መኖር ስንችል መከፋፈል የሰበብ ነው ማለት ነው። ልጠቅልል ባይሆን ዘመን አያቅም። አሁን ባሌ ይጠቀለላል አይጠቀለልም። ብትፈልግም ባትፈልግም አይቻልም። አለፈ፣ ያ ታሪክ ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለ አታውቀው፣ እንኳን ልጠቀለ አታውቀው። ይህን ሰፊ ምድር፣ ይህን ሰፊ ህዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል። የእናንተ ኮንሰርን ይገባኛል። የኔም ኮንሰርን ነው። እኔ ግን እንደዚህ ሰነፍ ገበሬ ቁጭ ብዬ እባክህን ዝናብ አዝንብ ከሚሉት ጎራ አይደለው። ዝናብ አዝንብ እያልኩ ቦይ እየቆፈርኩ የሚጠብቀው በዚያ መንገድ ነው። የኢትዮጵያ ችግር ተጠቅልሎ ይጠፋል ብዬ የማምነው ትንሽ አምሳ አካባቢ ደረሳችሁም እንድትቆዩ ጸሎቴ ነው። ያኔ ስንገናኝ በአፍሪካ አንደኛ ኢኮኖሚ የበለጸገች የማትቸግር የምትረዳ ኢትዮጵያን በጋራ እንደዚሁ ደግሞ እንወያያለን ብዬ ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። ይሄ ባህል ይቀጥል፣ ይደግ፣ ይመንደግ። ብቻ ማለት የምፈልገው በሌላ ጊዜ ደግሞ ስንገናኝ እንደዚሁ እንወያያለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።